ረአሀ ሐሰንን አለ በጎነች ብሎ የሚመለከት ከሆነ የሚሰራትም አዲስ ጅምርት ፈቀድ ዛአመ አነረሱል ሰለላሁ ዐለይሂ ወሰለም ካነ ሪሳላ ነቢዩ ያልሰሩትን ስራ የሚሰራ ከዛም ደግሞ ጥሩ ነው ብሎ የሚያስብ ከሆነ ነቢዩ መልእክታቸውን በስነ ስርዓት አላደረሱም ብሎ እየተቻቸው ነው። ወደደም ጠላም ይላሉ። قال الرسول صلى الله عليه وسلم ተብሎ ያልተመሰረተ ነገር አምጥተህ እንትን ትላለህ እንዴ? ነቢ ዓለይሂ ሰላም መዲና ሲሄዱ እኮ የጃሂልያ አመት ባል ነበረ። ምንድን ነው የሲሏቸው? በዚህ ቀናቶች የምንደሰትባቸው የሆኑ የኢድ ዓመት በዓል ቀን ነው። ከነዚህ የዓመት በዓል ቀናቶች አላህ የኢደል አዳሃና የኢደል ፍጥርን ዓመት በዓል ቀይሮላቸዋል። አሁን ነቢ ላ ስላ ለኢደል አዳሃ ልብስ አይገዛም፣ ለኢደል አዳሃ ቤት አይማመውቅም፣ ለኢደል ፍጥር ልብስ አይገዛም፣ ለኢደል ፍጥር ግመል አይገዛም። ለመውሊድ ግን ይገዛል። ከየት ነው የመጣው? አንድ ሙጅድም ኮን ነው የጀመረው? ያም ያ ሙጅድም እንዴት ነው የጀመረው? ሲያይ ነቢዩላህ ኢሳ ልደት ያከብሩ አሉ። የነቢዩላህ ኢሳ ልደት ሲያከብሩ የእኛው ነቢይ ታዲያ እንዴት ዝም ይባላሉ?

መውሊድ ያከበረ አይኑ ጥፋ ነበር እኮ የሚባለው ግን አይባልም። ጫታችሁን ብሉ፣ ገንፏችሁን ሞቃ አርጎ አማሙቁት፣ ሴቶች ጨፍሩ፣ ጫት ብሉ። ለሴቶች እኮ ነው ጫት ብሉ። ጫት ያላችሁ በጫታችሁ፣ ገንፎ ያላችሁ በገንፏችሁ፣ መውሊድን የሚከለክሏቸው አይናችሁ የጥፋ በላቸው እያለ ለዚህ ደረጃ ተደርሷል። ቢዳ ታድጋለች፣ ከዛም ትጎረምሳለች። ከዛስ አይን ታበቅላለች። ከዛስ ጆሮ ታበቅላለች። ከዛስ እግርም እጅም ይኖራታል። ከዛስ መደባደብ ትጀምራለች ይላሉ አሊሞች። ይሄው መውሊድ እያለች መጣች፣ መጣች፣ መጣች መጣችና በቃ መውሊድ ያላከበረ ሰው ካፊር፣ መውሊድ ያከበረ ሰው የነቢይ ወዳጅ ሆነ። ከየት ተገኘ? አስላለው ሃቱ ብርሃነኩም እንኩንቱም ሳዲቂን። እስኪ አምጥ፣ አብረን በአላህ ነው ግመል አዋተን እንረዳ። እስኪ አምጡ መረጃ። የለም፣ ባዶ። ዝም ብሎ ሲሉ ሰምቼ እላለሁ። ነቢዬ፣ አላህን ፍሩ። መውሊድ በእስላም የለም።

አንዱ አንድ ጊዜ ምን ብለኝ ጥሩ ነው፣ መንቃመ ጉንጨይኒ ደከለል ጀነ ብሎ አሉ። ነብዩ አለይሂ ሰላተ ሰላም አለይ አውዙ ቢላ የዳዋ ሰው እኮ ነው። ዳዋ ለሶስት ቀን ለአርባ ብሎ የሚወጣ ሰው እኮ መንቃመ ጉንጨይኒ ደከለል ጀነ ብሎ አሉ። ነብዩ አለይሂ ሰላተ ሰላም መንከደበ አለየ ሙተአሚዳን ፈልየተበወአ መቅዐደሁ ሚነናር አሉ ነብዩ በእኔ ያላልኩትን ነገር እንዳልኩት አድርጎ አስመስሎ የሚያወራ ሰው መቀመጫውን ከጀሃነብ ያመቻቻሉ። ነቢ ዓለይሂ ሰላቱ ወሰላም አይባልም። አላህን ፍሩ፣ አላህን ፍሩ። መውሊድ ቢድአ ነው። መውሊድ ሽርክ ነው። መውሊድ ጫት ነው። መውሊድ ዳንስ ነው። መውሊድ ከሴትና ከወንድ መቀላቀል ነው። መውሊድ መንዙማ ነው፣ ሽርክ ነው። መውሊድ ኩፍር ነው። ሰደቃ ከፈለጋችሁ አርዳችሁ አብሉ። በየቦታው የተራቡ እናቶች አሉ። ጫማ አጥቶ ምላጭና ምስማር እግራቸው ላይ ይፈራረቀባቸዋል። በየክፍለ አገሩ ሂዱና ጫማ ግዙላቸው። ውሃ አቶ የወንዙ ውሃ ከላሞች ጋር አብሮ የሚጠጡ ሰዎች አሉ። ሂዱና ያስቆፍሩላቸው። መድረሳ አቶ የመድረሳ መክፈያ አቶ ጴንጤ ሙስሊሞችን እየተቆራመታቸው ነው። ሂዱ ድረሱላቸው፣ ዳዋ አድርጉ። መውሊድ እያላችሁ ለራሳችሁ እየበላችሁ ጥርሳችሁ እየጨርሳችሁ ሶስትና አራት ዞርባ እያንከራትታችሁ ስጋ ለራሳችሁ በልታችሁ ነቢዩን ውዴታ ነው ቢሊ ደግ ተብርስ በጅ ስላም አረ ነቃበሉ። አላህን ፍሩ፣ ለእስላም ስሩ፣ መድረሳ ስሩ፣ ቅሩ፣ አስቀሩ፣ ዳዋ አድርጉ። ጥርሳችሁን ጠብቁ፣ አይናችሁን ጠብቁ፣ ጆሮአችሁን ጠብቁ ገንዘባችሁን ጠብቁ፣ ሴቶችን ጠብቁ እንጂ ዝም ብሎ መውሊድ መጨፈር አላያችሁም። አንዋር መስጊድ ላይ ድሮ እንደዚህ ነበር አይደለ? መንዙማ ሲባል የሚጨፈረው። አሁን እኮ ሴቶች እንደዚህ እኮ ነው የሚያደርጉት። ኳ ሴቶች የሙስሊም ሴቶች የሚጨፍሩት እንደዚህ ነው። ጸጉራቸውስ ክፍት ነው። እሷም እኮ የነቢዩ ሞባ አነደደኝ እኮ ነው የምትለው። አነደደኝ እኮ ነው የምትለው። የሸይጣን ሞባ እኮ ነው ያነደዳት። የጫት ሞባ የድቤ ሞባ ከፊት ለፊት የሚጨፍሩ ሰዎች ሞባ እኮ ነው ያነደዷት። ነቢዩ አይጨፍሩ ነበር። ነቢዩ ተከከከከ አላሉም እኮ። ነቢዩ ፈገግ ነበረ። ነቢዩ ለዚህ ነው ለውታ ለው ተዕለሙነ ማ አዕለም ለደሂክቶም ቀሊለን ወለበከይቱም ከቲራ አሉ። ነቢዩ እኔም አቃትን ብታቁ እናንተ ሞኞች፣ ትንሽ ትስቁና ብዙ ታለቅሱ ነበራሉ። ያላህ ነቢይ የእኛዎቹ ጫት እየበሉ ይደነሳሉ። አሁኑ እኮ ዳንስ እኮ የድሮ የድሮ የድሮ ሱፊዎች ዝም ብሎ ሱብሃነላህ እያሉ ዝም ብሎ ድቤ ቁቁቁ እያረጉ ነበር። ጫት የሚበሉት የአሁኖቹ ዘፈን ሞቃ ዝፍን ላበላብ ይሆናሉ። ሴትና ወንድ መቀላቀል ፈቅደዋሉ እንዴ ነቢዩ ሴት ድምጿን ከፍ እንዳታደርግ አሉ። ነቢ ነቢዩ ዓለይሂ ሰላቱ ወሰላም ቁርአኑ እኮ እቃን መጠየቅ ብትፈልጉ ከሂጃብ ጀርባ ጠይቋቸው አለ። ዛሊኩም አጥሐሩ ሊቁሉቢኩም ወቁሉብህና አለ። ይህ መደባበቅ ሴትና ወንድ ያለ መቀላቀል ለእናንተም ቀልብ ንጽህና ቆንጆ ነው፣ ለእነሱም ቆንጆ ነው። በሴቶች ድምፅ ደግሞ የዝሙት በሽታ ያለባቸው ሰዎች ይደሰታሉ። አላምና ድምፃቸውን ተፋርጎ ሲያወሩ ሲቀላቀሉ የዝሙት በሽታ ያለባቸው ወንዶች ውስጣቸው ትረካልቻለ። ይሄ አላህ ነው ያሉ ተደንቀቁ። መውሊድ ላይ እንዳትጨፍሩ ጃሃንም ላይ ገብታችሁ ከሙሽሪኮች ጋር ትጨፍራላችሁ። ጥንቃቄ አድርጉ። አላህን ፍሩ። መውሊድ በቀልድም ምናልፈው አይደለም። በላሁን ሂዶ ሂዶ ሂዶ ሌላ አለም ገብቷል። ሌላ ዓለም የነቢዩ አለ የዑለማዎች አለ የመዝጊድ ኮሚቴዎች አለ የአብሬት አለ የአልከሰው አለ የሶርጋን አለ የቃጥባሪ አለ የአናጂን አለ የኑርሐውሴን አለ የዳናው አለ የዳንግላው አለ ቁጣሩ እስከ መጨረሻው። ይህ ትርምስ ከየት የመጣ ትርምስ ነው? እሺ ሐጅ ያደረጋችሁ ሰዎች መካ ስትሄዱ አለ እንዴ? መዲና ስትሄዱ አለ በዛ ምካን አይገባችሁም። በአላህ መጀመሪያ የነቢዩ ህግና ደንብ ቢሆን መፈጸም የነበረበት የነቢዩ ሀገር ላይ ነበር። ግን የለም ክታብ ላይ የለ፣ ቁርኣን ላይ የለ። አላህን ፍሩ፣ የአላህ ባሪያዎች። እኔ ወላሂ ለእናንተ ወሲያ ነው፣ እንዳትጨማለቁ በእንደዚህ አይነት ነገር ሴቶች መሀል ገብታችሁ አጨፍሉ። ጫት አትብሉ፣ አላህን ፍሩ። ጫት አትብሉ፣ ጫት ሐራም ነው። ችግር የለውም ሐራምም ሐላልም አደለም

ለእግራቸው ትራስ፣ ለጭንቅላቸው ትራስ አድርጎ የሚቀሙ ሰዎች አሉ። የተበሉ ሰዎች ናቸው እነዚህ። ይሄው እንደዚህ አይነት ዛሊም ሲበዛ ነው፣ ራህመቱ ዝናብ ይቆማል፣ አደጋው ድንገተኛ ሞት፣ በሽታው ይበዛል፣ ሸሪያን የማያቅሰው ሰው ሲበዛ። አማ ሸሪያ በልክ ነው የሚበላው። ምን አገባኝ እኔ ገንዘብ ነው አይባልም። ገንዘብ ያንተ አይደለም ያላ በጥፈት ተጠቀማል ተጠቀማን። የቀረው ለወራሽ ነው ትተው የምትሄደው። ለዚህ ነው ካብ ብኑ ማሊክ አብዛኛውን ገንዘቤ ወጪ ላድርግ ልሞት ነው አላቸው። ላ አሉት ነብዩ የተሻለ ለወራሽ ትተው ብትሄድ ይሻላል አሉት። እሺ ግማሹን ላ ይሄን ብዙ ነው አሉት። እሺ ካንዱ ሶስተኛው እሱን ፈቀዱለት ነብዩ ኤ ነው።